ማሌ ጥሩ ሰው ትመስል ነበር፣ ግን ችግር ውስጥ እስኪ ገባ ነበር ጥሩ ሰው የመሰለች የሀገሬ ሰው ምን ይላል መስልሽ? እኔ ነኝ እንጂ ጅላጅል ከወፍ የገበየው መቀመጧን እንጂ መብረሯን መቻየው ይላል። ብሩክ ሚስትነቷን እንጂ ተንኮሏን መቻየ። ቅድስት አንቺ በጣም መልካም ሴት ነሽ። ብሩኬ ከማህሌት ጋር እያለ ስለ አንቺ መልካምነት ስለ አንቺ ጥሩነት ብዙ ነገር ነግሮኛል። ስለዚህ አንቺ አሁን ለብሩክ ከማልቀስ ብሩክ ምን እንደሆነ የት እንዳለ ማሰቡና መፈለጉ አይሻልም? እሺ፣ አላለቅስም። አዎ፣ እንደዛ ነው የሚሻለው። ማህሌት የት ውርደት አይለፍሽ የተባለች መስል ዛሬ የዝናን ስልክ በመፈተሽ የተለያዩ መረጃዎችን ለመውሰድ ፈልጋ ነበረ። ይህ ምክር ደግሞ ከኤፍራታ የመጣ ነው። ከቤቱ ከሄድ ሽማ አንድ ነገር ሳታደርግ እንዳትመጭ የዝናን ስልክ እያንዳንዱ ያሉትን መረጃዎች ይዘሽ ነይ በማለት መክራታለች። ታዲያ የኤፍራታን ምክር ተግባራዊ ልታደርግ ያሰበችው ማህሌትም በስከ መጨረሻ ዝና ከተኛበት ነቅቶ ጉድ ሆናለች፣ ክፉኛም አፍጦባታል። ማህሌት እንግዲህ የዝና በትሮች በተደጋጋሚ እየደረሱባት ቢሆንም እሷ ግን ከስህተቷ እንኳን መማር አልቻለችም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ ድራማ ክፍል ሰባ አምስት ምን አዲስ ነገር አለ? ባለፈው ክፍል ማህሌት ብሩኬን ከሳለው በማለት የክስ ወረቀት ወስዳ ለቅዱስ ትሰጣት ነበረ። ይህንን ተከትሎ እንደ ጀብድ በመቁጠርም ለዝና ነግረዋለች። ቤቱን እኮ ክሰሽው ብለህኝ አሁን ብሩኬን ከስሻለው ቤቱን ማግኘት ይኖርብኛል በማለት ነግረው ነበረ። እንዴት ቤቱ ድረስ ሄደሽ ይህንን ስራ ትሰሪያለሽ በማለትም ጉርቧን አንቆ ክፉኛ ሲያስለፈልፋት ነበር። ማህሌትም መባከን ይቅርታ አድርግልኝ፣ ሁለተኛ እንደዚህ አይነት ስህተት አይለመደኝም በማለትም ዝናን እንደምንም አድርጋ ከእጁ ልታስለቅቀው ይችላለች። ታዲያ በዚህ እየተመሰለሰለችና እየተገነገነች ወደ ኤፍራታ በመሄድም ይኸው ዝናኮ በጣም ተጫወተብኝ። አሁን ማጸባዩ ሊገባኝ አልቻለም። እጅግ በጣም ስልችት ትብሎኛል በማለት ለቷ እየነገረቻት ነበረ። ምን ሆኖ ነው እንደዚህ ሊያደርግሽ ይቻለው? በማለትም ጠይቃታለች። ቤቱን በባለፈው እንዳልተሸጠ ነግሮኝ ክስ መስርች ነበረ። ነገር ግን ለምን ክስ መሰረትሽ በሚልም በጣም አሰቃይቶኛል በማለትም ትነግራታለች። ሆኖም ኤፍራታ መጠንቀቅ፣ ለዚህ ነው ዝናን ብዙ ጊዜ አትቅረቡ ብዬ መከርኩሽ በማለት እየነገረቻት ነበረ። በሌላ በኩል ቅድስት ቤቱን በምታጸዳ በደም የተነከረ ቲሸርት አግኝታለች። በጣም ነው የደነገጠችው። ይህ ቲሸርት ብሩኬ የሚለብሰው ቲሸርት ነው። ሆኖ ምናልባትም በብሩኬ ላይ የሆነ ጉዳት የደረሰበት መስሎ ስለታሰባትም እጅግ በጣም ለከፍተኛ ድንጋጤ ተዳርጋለች። ምሳሌን በመጥራትም ይህ ቲሸርት ምን ሊሆን ይችላል፣ ለማንኛውም እስኪ አንቻቴው በማለትም ይህን ቲሸርት በደንብ እንዳታስተውለው አድርጋም ደብቀዋለች። ሞገስም እንደተለመደው ከሉላ ጋር ጥሩ ጊዜ እያሳለፉ ነው። በተለይ የዛሬው ለየት ባለመልኩ ወደ ሬስቶራንት በማምራትም ዳጣ መታውሏቸውን ድምቅ አድርገውታል። ሆኖም ዳጣ አሁን ሁለታቸው በአንድ ሆነው ስላየቻቸውም እጅግ በጣም ደስ ብሏታል። ዝና አሁን ላይ ብቻውን እየተመሰለሰለ ምንም ማድረግ የማይችልበት ደረጃ ስለደረሰም እንዴት በዚህ ልክ ልሸነፍ እችላለሁኝ? አባቴ በዚህ ማንነት አላሳደገኝም ነበረ ብሩክ እንደዛ በቦክስ ዘርሮኛል። ዛሬ ደግሞ ወንድሙ መጥቶም ተተክቶልኛል። ለምን እንደዚህ አቅመ ቢስ ልሆን ቻልኩኝ? እንዲህ ከመሆን ማሞቴን እመርጣለውኝ። እንግዲህ አባቴ የሰጠኝን ማንነት እስከ መጨረሻው ድረስ ተፋልሜ የሞትንም ቢሆን ልጋፈጠው ግድ ይለኛል በማለት ከራሱ ጋር እየተመሰለሰለ ነው። ደግሞ ስንት ነገር ማድረግ የምችለው ዝና ዛሬ ላይ ሉላ ሚስቴን እንዴት በቀላሉ ላገኛት አልቻልኩም ለምን አቅመ ቢስ ሆንኩ እያለም ለራሱ ጥያቄዎች ተፈጥረውበትም እስካሁን የውሃ ሽታ የሆነችበትን ሉላን በቀላሉ ሊያገኛት ስላልቻለ እጅግ በጣም ተናዷል። የብሩኬ ወንድምም ኤፍራታ ወዳለችበት በመሄድ በእርግጥ ማህሌትን ስላላገኛትም ማህሌት አሁን የት እንዳለችና ምን እየሰራች እንደሆነ መረጃዎችን እያጣራ ነው። አሁን ከኤፍራታ ጋር በገንዘብም እየተደራደራት ነው እነሱ የሚፈልጉትን መረጃዎች ማስተላለፍ የምትችል ከሆነ የምትፈልገውን ያህል ገንዘብ እንደሚሰጧትም ቃል ገብተውላታል። ይህንን ለማድረግ ደግሞ ከፍተኛው ሚና የተጫወተችው ዳጣ ናት። ዳጣ እስከ መኖሪያ ቤታቸው ድረስ በመሄድም ከኤፍራታ ጋር መግባባት ችለዋል። ያ ኤፍራታንም ሬስቶራንት ድረስ በመቅጠር ቤቱን እንዳልተሸጠ ማን እንደነገራቸውም ለማጣራት ሞክሯል። ሆኖም የመረጃ ምንጯ ዝና እንደሆነም ኤፍራታ ተናግራለች። እንዴት ሁሉ ነገር ዝና ሊሆን ይችላል? ለማንኛውም አዲስ ነገር ስትሰሚ እንድትነግሪነን ገንዘቡ ይሰጥሻል በማለት ቃል ገብቶላታል። ደግሞም አንዳችም ነገር እንዳትፈሪ በማለት ኤፍራታ ወደፊት መረጃዎችን ልትሰጣቸው እንደምትችል ቃል ገብታም ተለያይተዋል። ዝናም ለከፍተኛ ተስፋ መቁረጥ ስለተዳረገ የተለያዩ ቢራዎችን በመደርደር ራሱን በመጠጥ ደብቋል። ካጠገቡ የተቀመጠችው ማህሌትም የበለጠ እንዲጠጣና እንዲሰክርም እየገፋፋቸው ነው። ታዲያ አንቺ ማነሽ? ሲል ጥያቄውንም አስከትሏል። እኔ ሉላ እባላለሁ ተወደኛለህ አይደለ እያለችም በፍቅሩ ለመውደቅ እንፈልጋለች። እናም ታዲያ ጥንብዝ ብሎ ይስከር እንጂ ማህሌት ምን ያህል ደካማ አስተሳሰብ እንዳላትም እያንዳንዱ በስካር ውስጥ ሆኖም በስድብ ሲያሸክማት ነበረ። አንቺ ማለት ፈሪና ጨካኝ ነሽ፣ ለገንዘብ ሲባል የማታደርጊው ነገር የለም። ማንኛውም ብዙ ነገሮችን አርቀች ብታስቢሽ አልሻልም፣ በማለትም በስካርም ሆኖ እያንዳንዱ የማህሌትን ስህተት እያነሳ ሲነግራት ነበረ። ብሩኬ ወንድምም ብሩኬ እንደ ዋዛ ወጥቶ ስለቀረበት በጣም እየተጨናነቅ ነው። ምን አግኝቶት ይሆን እያለ ለቅድስትም እየጠይቃት ነው። ቅድስት በእርግጥ በንባን የመለሰችለት ብሩኬ ማለት በጣም መልካም ሰውና አስተዋይ ሰው ነው። ነገር ግን መልካም ሴት አላገኘም ማህሌት ለጥቅም ብላ ቀረበችው ኋላ ግን ብዙ ነገር አደረገችው በማለት እየነገረችው ነበረ ወንድሜ ሰው አማኝ ነው ግን ምን ይደረጋል ለማንኛውም ግን ስለ አንቺ ማንነት በደንብ ብሩኬ ዘርዝሮ ነግሮኛል ምን ያህል አስተዋይና መልካም ልጅ እንደሆንሽም ተመልክቻለሁ እናም በብሩኬና በአንቺ መካከል ምንም አይነት አዲስ ነገር የለም በማለትም ጠይቋታል። እሷም ምንም አዲስ ክስተት እንዳልተፈጠረና ብሩኬ ካሰሪ በስተቀረ ሌላ ምንም አይነት ግንኙነት እንደሌላቸውም ነግረዋለች። ሆኖም የብሩኬ ወንድም ግን ፍላጎቱ ቅድስትን እንዲያገባ ስለነበረም ለምን እስካሁን ግን በትዕግስት ዝም ብሎ ጠበቀሽ እያለም እየጠየቃት ነው። ቅድስትም እየተሽኮረመመች በመካከላቸው ምንም ነገር እንዳልተፈጠረ ገልጻለታለች። ታዲያ በድንገት ወጥቶ ስለቀረም በንባ እየታጠበች ነው የብሩኬን መልካምነትና ዛሬ ላይ ምን አይነት ነገር ቢገጥመው ይሆን ቤቱን ቆርጦ የተወው የሚልም ብዙ ነገር እያሳሰባትና በአእምሮ እየተመላለሰ ስለነበረም እየነገረችው ነው። ወንድሜ የምንም አይሆንም በቃ አታልቅሽ ይመጣል እያለ በተስፋ ቃልም ሲያጽናናት ነበረ። ማህሌትም አሁን ላይ ዝና ሰክሮልኛል ብላ የልቧን አንድ ባንድ መተንፈስ ፈልጋለች። ማለትም ሉላ እንዴት ሳትትፋ እንዴት ሳትክዳት ያን ያህል ቀን ፀሐይን ከልክላት ውጩን እንዳታ ያደርጋት የሲኦል ህይወትን እንድትመራ ካደረካት በኋላ ዛሬ ላይ ሉላ አመለጠችኝ፣ ከዳችኝ ብትል ምን ተስፋ አለው እያለችም እየነገረችው ነው። ዝናም አሁንም ሉላን ከልቡ ሊያወጣት እንዳልቻለ በስካርም ሆኖ እያንጎራጎረላትና መቼም ቢሆን ሊረሳት እንደማይችል እሷንም እንደምንም ብሎ ፈልጎ እጁ ማስገባት እንደሚፈልግም በስከ መጨረሻም ዛሬ አብረን የምናድረው በማለት ለማህሌት ነግሯታል። ማህሌት ይህንን አጋጣሚ ስትጠብቀው ስለነበረን በጣም ደስ ያላት እሺ አብረን እናድራለን አለችው። ፍራታ ግን በማታ ወጥታ ስለቀረችባት ማህሌት በጣም ተጨናንቃለች። ምን ሆነ ይሆን እያለችም ስልክ በተደጋጋሚ እየሞከረችላት ነው። እስከ መጨረሻ ማህሌት ስልኩን አንስታላት ወደ ሆቴል እንዳመሩና ከዛም ዝና ሰክሮ እንደተኛም ነግራታለች። ይህንን አጋጣሚማ በደንብ በመጠቀም ይኖርብሻል። እያንዳንዱ ስልኩ ያሉትን መረጃዎች ማምጣት አለብሽ በማለትም ነግራታለች። በእርግጥ ኤፍራታ ከብሩኬ ወንድም ጋራ ስለተደራደረች የምትፈልገውን ገንዘብ ለማግኘት ስትል ዝና መረጃዎችን ለመውሰድ ጥሩ አጋጣሚ ተፈጥሮላታል። ሆኖም ዛሬ ላይ ማህሌትን በመጠቀም መረጃዎችን አሳልፋ እንድትሰጣትም ጠይቃታለች። በእርግጥ ማህሌትም የዋህናትና የኤፍራታ ምክር ምንጊዜም ትሰማታለች። እሷ የምትለውን አንድ ባንድ ተግባራዊ ያደርጋለሁ በሚልም ትዳሯን እስከ ማጣት ደረጃ የደረሰችበት አጋጣሚ ነበረ። ዛሬ ላይም ከዝና ስልክ መረጃዎችን ለመውሰድ በምታደርገው ጥረት ግን ከዝና ጋር ክፉኛ ትገታጥማለች። ማህሌትም እንግዲህ የኤፍራታ ምክር ከሰማች በኋላ ዝና መተኛቱን ተከትሎ የስልኩን ፓተርን ለመክፈት ስትሞክር የስልኩ ፓተርን በአይኑ አሻራ ነበረ። ታዲያ አይኖቹን በመግለጥና ስልኩን ካጠገቡ ፊት ለፊት እንደ ካሜራ ለማንሳት ብትሞክርም ዝና ግን ከተኛበት ወዲያውኑ በፍጥነት ይነሳል። ታዲያ ከአጠገቡ ስልኩን ይዛም እየተርበተበተችና በፍርሃት ሰውነቷ እየራደ ዝናን እየተመለከተችው ነበር። ዝና ምን ሊያደርጋት ይችላል? ያው እንደተለመደው ጉርቧን አንቆ ሊያስለፈልፋት ይችል ይሆናል ማንኛውም ዝና እንዲህ በዋዛ የሚለቃት አይመስልም። እንግዲህ ከዚህ በፊት በምትሰራቸው ስህተቶች ሎ ጉርቧን ሲያንቃትና በስድብም ሲያሽከረክራት ተመልክተን ነበረ። ዛሬ ላይ ጭራሽ በድፍረት የሱን ስልክ በማንሳትም ፓተርኑን ለመክፈት ያደረገችው ጥረት እጅግ በጣም ለሷ አደጋ የሚያስከትልባት ይመስላል። ብሩኬ በኩልም ምንም አይነት አዲስ መረጃ ባለማግኘት ይኸው ብዙ ቀናቶች ተቆጠሩ። ብሩኬ ግን ምን አግኝቶት ይሆን ለማንኛውም ቤተሰቡም እጅግ በጣም ለከፍተኛ ጭንቀት ተዳርገዋል ኤፍራታ ምክር ማህሌትን ሳያስገድላት አይቀርም ለማንኛውም በሚቀጥለው ክፍል ተከታትዬ የማቀርብላችሁ ይሆናል ለዛሬ ምሳሌ ድራማ ክፍል ሰባ አምስት ይህንን ይመስል ነበረ ለቻናሌ አዲስ ሲሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጋብዛለሁ ባይ ባይ